አንዶራኝ እሷ ጋ ነው የሚያድሮ። በህልሜ ማጥቼ እሷ ጋ ነው የሚያድሮ። ዛሬ ይሂተ ይሂተ የሞተች ይሂተ ዛሬ ለም ህልሜ ማጥቼ ብላ ጭንቅላቷ ላይ ተቀመጠ። አጨናነቂ መንፈስ ነው። ተቃመጡ ምንድነው ትላለች። ምንድነው ከኔ ጭንቀት ላይ የተቀመጠ ጌታ ሆይ ምንድነው ትላለች። ከአንተ ውጭ ሌላ ፍቃድ ለእኔ ህይወቴ ላይ እንዳይሆን ትላለች። ኢየሱስ ሆይ ምንድነው ለእኔ አባት የትት ረሰኝ ወይ ብላለች። ትጠራለች። ለኢየሱስም ትጠራለች። የእኔ ጌታ አንተ ያለውን የእኔ ህይወቴ ላይ ፈጽም። አንተ ያላልከው የጠላት አዋጅ በህይወቴ ላይ እንዳትሆን ትላለች። የጌታው ጋር ተናገራለች።

እንቅላቱ ላይ ተቀምጠለች፣ አሳብዳታለሁ። ተነቅ ላይ ወደ ጥልቅ ትወርዳለ። ምንም ሌላ አማራጭ የለህም፣ ምንም ሌላ አማራጭ የለህም። ተነቅ ላይ ወደ ጥልቅ ነው የምትወረወረው። ይኔ ሲወጣ ታድናለች፣ ትኖራለች። አዎ ትኖራለች። መኖሯን አትከልክላትም። መኖሯን አትከልክላትም። ስማይንፈደም ዘንዶ ነኝ። እሷ ጋ ነው የሚያድሮ፣ በህልሜ መጥቼ እሷ ጋ ነው የሚያድሮ። ዛሬ እሂቴ እሂቴ፣ ይሄ ሞተች እሂቴ፣ ዛሬ ለምን ህልሜ መጣች ብላ እሷ ጋ ትከራከራለች

ለዛ ነው ያስካት። ኢየሱስ በጣም ትወዳለች። እኔ ከአንተ ቤት ይሰራሉ አንተም ከእኔ ሲል ትላለች። በጣም ከኢየሱስ ጋር ትቃወማለች። ባል ከዚህ አልቋል፣ እሳት አልቋል። ከዚህ በኋላ እንድትናገር ዘንድ አልፈቅድልህም።

አሜን የናዝሬቱ ኢየሱስ ዛሬ ደርሶልሻል አሜን አስር ቦታ ገብተሽ ነገር ግን አልተፈታሽም ዛሬ እዚህ ቤት ላይ አንቺን እግዚአብሔር ፈቶሻል አስር ቦታ ነው የዞርሽው ነገር ግን እዛ አልተፈታሽም እዚህ ቤት ኢየሱስ ጣልቃ ገብቶ ፈቶሻል አሜን መንፈሱ እየተናገረ ነበር ቅዱሳን እየሰሙ ነበሩ። በአስር ነቢያት ተጸልየው ነገር ግን ያልወጣው መንፈስ ነኝ ያለ ነበር። በአስር ነቢያት ተጸልየው ምንም ያልበገድኩ መንፈስ ነ ያለ ነበር። ዛሬ ግን እግዚአብሔር አምላክ እዚህ መንፈሱን ከላይሽ ላይ ደምስሷል። አሜን አምላክ እግዚአብሔር አሁን ነው የገባሁት አሁን ነው የገባሁት። ቸርች ውስጥ አሁን ገብቼ ነበረ። ልክ ሲገባ ተንቀጣቀጠኝ። በሂልሜ ላይ ጠዋት ማታ ይሄ ሞተቿ ይሄቴ መታ እና እኔ ሂጂ ትላለች። እኔ ብላ ትላለች። አጨናነቀች በቃ በሂልሜ መታ። እኔ ሂጂ ትላ በቃ ሂጅ ትይዛለች። ምንድን ነው ብዬሽ ስነሳ ምንም አለቅሼ ነበረኝ። አሁን ነው የገባሁት ቸርች እራሱ። ሌላ ቦታ መጥቼ አሁን ገባሁት። ልክ ሲገባ ተንቀጣቀጠኝ። ተንቀጣቀ ዋ ይዛሉ። ስለ እጅ አያዝኝም ብለኛል። በቃ አዎ፣ ብዙ ቦታ መንፈሱ መስክረዋል። በብዙ ነቢያት ተጸልዮ ሊሻል ነገር ግን መንፈሱ አልወጣም። አስር ነቢያትን ብዙ ጊዜ ተጸልዮ ልሻል፣ በአስር ነቢያት በኩል ተጸልዮ ሊሻል መንፈሱ አልወጣም። ዛሬ ተያዝኩኝ ተገለጥኩ፣ ያለ ነበር መንፈሱ የጮኸ የነበረው ዛሬ በናፍሬቱ፣ በኢየሱስ ስም ለአንድና ለመጨረሻ ዘንዶ መንፈስ ነው ከላይሽ ላይ ተደምስሷል። ከላይፍሽ ላይ ተደምስሷል። ከህይወትሽ ላይ ተደምስሷል። ከዘመንሽ ላይ ተደምስሷል። ከጤናሽ ላይ ተደምስሷል። ሄይ ተደምስሷል። ፈስ ተደምስሷል። ብሉ። ሊያሳብዳት ነበር ዓላማው። ሊያሳብድሽ ነበር ዓላማው። እግዚአብሔር ግን ለአንድና ለመጨረሻ ነቅሏል። ግንባርሽ ላይ እጅሽን አስቀምጪ። ግንባርሽ ላይ እጅሽን አስቀምጪ። ቀይንሽን አስቀምጪና ከዚህ በኋላ ለዘንዶው ራስ ምታት እንድትሆኝ ልጸልልሽ። የአምላክን እግዚአብሔርን ኃይል በግንባርሽ ላይ እንድቀመጥ ጸልልሽ አለው። ዳግም ጠላት እንዳያገኝሽ፣ ዳግም አውሬ እንዳያገኝሽ፣ ዳግም ዘንዶ እንዳያገኝሽ፣ የአምላክ እግዚአብሔር ኃይል በግንባርሽ ላይ እንድታይ፣ የአምላክ እግዚአብሔር ኃይል በግንባርሽ ላይ እንድቀመጥ ልጸልልሽ። አባባቶይ ከዚህ ሰዓት ጀምሮ ያንተ ኃይል በግንባሯ ላይ አስቀመጥኳት። የአንተን ኃይል በግንባሯ ላይ አስቀመጥኩላት። በኢየሱስም በምትንቀሳቀስባት መንገድ ሁሉ የትኛው አውሬ ይበላ ይበላ ይበላ፣ ተመልሰው ሕይወቷን እንዳይገዳደሯት ኃይልህን በግንባሯ ላይ አስቀመጥኩ።